የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያ ምርሶቹ እናስደምጣቸዋለን። በቤቶች ልማትና አስተዳደር ቢሮ የሚስተዋሉ ብልሹ አሰራሮችን ለማክሰም እየተሰራ መሆኑ ተገለጸም። የታሸጉ ምግቦች ተላላፊ ላልሆኑ በሽታዎች መስፋፋት ምክንያት ሆኖ አልተባለም። በክልሎች የደሞዝ ጭማሪ የበጀት ጉድለት ተፈጠረም። ስልክሽ ላይ ረጅም ጊዜ ታጠፊያለሽ በማለት የገዛ ሚስቱን የገደለው ተከሳሽ በስራት ተቀጣም።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 የዩኒቨርስቲ ስርዓተ ትምህርት ክለሳ እየተደረገበት መሆኑን ትምህርት ሚኒስቴር አስታወቀም። የሚከለሰው ስርዓተ ትምህርት በ2018 የትምህርት ዘመን ዩኒቨርሲቲ የገቡ ተማሪዎች የአንደኛ ዓመት ትምህርታቸውን ሲጨርሱ ተግባራዊ ይደረጋል ተብሏል። በትምህርት ሚኒስቴር የአካዳሚ ጉዳዮች መሪ ስራ አስፈጻሚ ዶክተር ኤባ ሚጀና የከፍተኛ ትምህርት ተቋማትን ተልኮ መሰረት ባደረገ መልኩ ስርዓተ ትምህርቱን የመከለስ ስራ እየተሰራ መሆኑን ጠቅሰዋል። ክለሳው ያስፈለገው የቀድሞዎቹ ስርዓተ ትምህርቶች ዘመኑን ያልዋጁና ከ21ኛው መቶ ክፍለ ዘመን ጋር በአግባቡ ያልተቃኙ በመሆናቸው ነው ብለዋል። አዲሱ የተከለሰ ነው የተባለው የከፍተኛ ትምህርት ስርዓተ ትምህርት ተመራቂዎች በትምህርት ፕሮግራሞቹ ከተማሩ በኋላ ሊኖራቸው የሚገባውን እውቀት ክህሎትና አመለካከት በአግባቡ የፈተሸ መሆኑን መሪ ስራ አስፈጻሚ አስረድተዋል። በሁለት ዙሮች እስካሁን 55 የትምህርት ፕሮግራሞች መከለሳቸውን አንስተው እስከ አመቱ መጨረሻም ከ80 የሚበልጡ ፕሮግራሞች እንደሚከለሱ ጠቅሰዋል። አዲስ የተከለሱት የትምህርት ፕሮግራሞች በ2018 የትምህርት ዘመን ዩኒቨርስቲ የገቡ ከፍተኛ ትምህርት ተማሪዎች የአንደኛ ዓመት ትምህርታቸውን ሲጨርሱ ወይም ከመጪው የትምህርት ዘመን ጀምሮ ተግባራዊ እንደሚደረግም ተጠቅሷል። ስልክሽ ላይ ረጅም ጊዜ ታጠፊ ያለሽ በማለት የገዛ ሚስቱን የገደለው ተከሳሽ በስርዓት ተቀጣም። ንጉሴ ጢቆ የተባለው ግለሰብ የ24 ዓመት እድሜ ያለው ወጣት ሲሆን ነዋሪነቱን በአዳማ ከተማ በወኩ ክፍለ ከተማ ቶርበና አቦ የተባለ አካባቢ ነዋሪ ነው። ንጉሴ አጎራባሽ ቀበሌ ሮጌ ከሚባለው ስፍራም ወደ አዳማ የመጣው ገና በአፍላዊ ወጣትነት ጊዜው ነበር። በከተማዋ የተለያዩ ስፍራዎች እየሰራ ራሱን ማስተዳደርና መምራት ጀምሯል። ያገኘውን ስራ እየሰራ እያለ ገላኔ የታደሰ ከምትባል የ21 ዓመት ወጣት ጋር ይተዋወቅና ትውውቃቸው አድጎ ወደ ፍቅር ደረጃ ደርሷል። ንጉሴ ገላኔን ለማግባት እና የትዳር አጋሩ እንድትሆን ጠይቋት ተስማምተው በአንድ ጎጆ ጣራ ስር መኖር ይጀምራሉ። ጥንዶቹ በአንድ ጎጆ መኖር እንደጀመሩ ትዳራቸው ሌላ ደስታ የሚፈጥር በረከት አመጣም። ገላኔ ማርገዟን ለባለቤቷ ነግራው ሁሉ ነገር ተዘጋጅቶ ገላኔም ሴት ልጅ ወልዳ ለንጉሴ ያስታቀፈችውም። ትዳራቸው በዚህ መልክ ቀጥሎ የተወለደችው ልጅም ሁለት ዓመታትን አስቆጠረች። ይህ ሁሉ ሲሆን ባል ውጭ ሰርቶ ይመጣል፣ ሚስት ቤት ልጇን ትንከባከባለች። የትዳራቸው ጥምረት በዚህ መልኩ እንደቀጠለ እያለ አንድ የማያግባባቸው ነገር ተፈጠረ። ይህም የስልክ ወጪ ነበር። ንጉሴ እንደሚለው ከቅርብ ጊዜ ወዲህ የተለየና ተነጫናጭ ባህሪ በሚስቴ ላይ አየውም። ይሁንና ሁሉን ነገር ትታ ስልኳ ላይ ማፍጠጥና መዋል ጀመረች። የስልክ ካርድ አጠቃቀሟም የተለየና እየጨመረ መጣ። ይህ ነገር ጥያቄ ሆኖበት ምላሽ ሳያገኝ ቆይቶ እንዳለ ሚስቴ የሁለት ዓመት ልጇን እሱ ላይ ጥላ ወደ አረብ ሀገር በድለላ ለመሄድ እያሰበች እንደሆነ ይደርስበታል። በዚህም ንዴት ውስጥ እያለ ከእኔ ተደብቀች የምታደርጊውን ነገር አቁሚ፣ እኔ ለልጄ ስል ሁሉን ነገሮች ችዬ አልፌዋለሁ እንዳላትም ይናገራል። ይህ በእንዲህ እንዳለ ቀጠለ። እኔ ፊት ስልክ መነካካት እና መደዋወል የመሳሰሉትን ብትቀንስም እኔ ወደ ስራ ስሄድ ስልኳ ላይ መዋልን ድንገት አዘናግቼ ስመጣ የደረስኩበት ጊዜ በመሆኑ ስልክ እንዳትይዝ የሚል እርምጃ በደረስኩበት ሰዓት ምሽት ላይ ሌላ አጋጣሚ ተፈጠረ። ሐምሌ 10 ቀን 2017 ዓ.ም ከስራ ወደ ቤት ደክሞኝ ስመጣ ብር ጠየቀችኝ። ለምን ስላት የሞባይል ካርድ ልገዛ አለችኝ። ትላንት አይደል በቂ ካርድ የሞላውልሽ ስላት ምንም መልሳት ሰጠኝ። በር ከፍታ ልትወጣ ስትል ተመለሽ ወደ ውስጥ ካስገባዋት በኋላ ስልክሽን አምጪ ስላት ለመስጠት ፈቃደኛ ሳትሆን ትቀራለች። በዚህም በመካከላችን አለመግባባት ተፈጠረና አንገቷ አካባቢ ያልታሰበ ምት በቦክስ መታዋትና ከቤት ወጣሁ። በዚያን ሰዓት የሰነዘርኩት ቡጤ ለሞት ያበቃታል የሚል ግምት ስላልነበረኝ ትንሽ ራሴን አረጋግቼ ወደ ቤት ስገባ የልጄ እናት እጅግ የመወዳት ሚስቴ ከወደቀችበት አልተነሳችም። ወዲያው ምንም ሳልል እጄን ለፖሊስ ሰጠው ሲል ተከሳሹ ቃሉን ሰጥቷል። ፖሊስ በስፍራው ደርሶ የሟቻ ወደ ሆስፒታል በመላክ የምርመራ መዝገቡም በሆስፒታል የአስክሬን ምርመራ ውጤትና በተለያዩ ማስረጃዎች አጠናክሮ ለአቃቢ ህግ ይልካል። ከፖሊስ የተላከውን የምርመራ መዝገብ የተመለከተው አቃቢ ህግ ክስ መስርቶ ለአዳማ ከተማ አስተዳደር ከፍተኛ ፍርድ ቤት ይልካል። ፍርድ ቤቱም ጥቅምት 19 ቀን 2018 ዓ ም በዋለው ችሎት ተከሳሽ ንጉሴ የጥቆ በ540 ስር በተራ የሰው ግድያ ታይቶ በ13 ዓመት ስርዓት እንዲቀጣ ተወስኖበታል።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 በገንዘብ ሚኒስቴር የበጀት ዝግጅትና አስተዳደር መምሪያ ኃላፊ አቶ ፍሬው ኃይሌ አምስቱ ክልሎች የበጀት ጉድለት እንዳጋጠማቸው ጥያቄ ማቅረባቸውን ገልጸዋል። የገንዘብ ሚኒስቴር የሲቪል ሰርቪስ ኮሚሽን ኃላፊዎችና የክልሎቹ ተወካዮች በተገኙበት በተደረገ ውይይት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 ረዱም የበጀት ጉድለት ያጋጠመባቸው ክልሎች ደሞዛቸው 4600 ብር የነበሩ ሰራተኞች በቀጥታ 6900 ብር ይሆንላቸዋል ተብሎ በሰው ቁጥር እንደተባዛ ጠቁመው ይህ ግን መሀል ላይ ያሉትን ወደ 9 የሚደርሱ ደረጃዎች ወይም እርከኖች መሰረት ያደረገ አይደለም ብለዋል። ሆኖም በእርከን መሰረት የተሰራው ሂሳብ ሂሳብና የሰራተኛው ቁጥር አንድ እንደሚሆን አቶ ፍሬም አስረድተዋል። 3 ሚሊዮን ብር 10 ሚሊዮን ብር እንዲሁም እስከ 10 ቢሊዮን ብር የበጀት ጉድለት አጋጥሞናል ብለው ጥያቄ ያቀረቡ ክልሎች መኖራቸውን የጠቀሱት ኃላፊው ሆኖም ሲቪል ሰርቪስ የሰጠው ምላሽ የአንድ ወይም የሁለት ሚሊዮን ብር የበጀት ልዩነት ሊፈጥር ይችላል እንጂ ይህን ያህል አይሆንም የሚል መሆኑን ይህም ከሆነ ደግሞ ክልሎች በራሳቸው ገቢ መሙላት የሚችሉ መሆኑን እንደተነገራቸው አስታውሰዋል። የሲቪል ሰርቪስ ኮሚሽን ቀመሩን የሰራው እስከ 2016 ዓ ም ሰኔ ይወር ባለው የመንግስት ሰራተኛ ቁጥር መሰረት መሆኑን የጠቀሱት ኃላፊው ከዚያ በኋላ ቅጥር የፈጸሙ ክልሎች ላይ የሰራተኛ ቁጥር ልዩነት መምጣቱን እና ይህንንም በጥያቄ መልክ ቀርቦ ነበር ብለዋል። ነገር ግን ሲቪል ሰርቪስ ኮሚሽን ቅጥር በማድረጉ ለእነዚህ ሰራተኞች የደሞዝ ጭማሪ በጀት ከፌዴራል መንግስት ሊደለደል እንደሚችል ራሳቸው ክልሎች ኃላፊነቱን እንዲወስዱ እንደተነገራቸው አስረድተዋል። ለአስራ ሁለት ክልሎችና ሁለት ከተማ አስተዳደሮች የሚለቀቀው በጀት በየሶስት ወራት ለሶስት ጊዜያት ያህል ተከፋፍሎ ከግምጃ ቤት እንዲደርሳቸው እንደሚደረግ፣ በዚህም የመጀመሪያው ሶስት ወራት ማለትም የመስከረም የጥቅምትና የህዳር ወራት ደሞዝ መሰራጨት መጀመሩን ጠቁመዋል። የታሸጉ ምግቦች ተላላፊ ላልሆኑ በሽታዎች መስፋፋት ምክንያት ሆኖ አልተባለም። ጤናማ ያልሆነ የአመጋገብ ልምድ በተለይም በፋብሪካ የተቀነባበሩ ምግቦችን ማዘውተር ከተሜነትን ተከትሎ እየተስፋፋ መምጣቱ ይነገራል። ይህን የአመጋገብ ልምድ ተከትሎ ደግሞ የሚመጡ ተላላፊ ያልሆኑ ህመሞች ኢትዮጵያን ጨምሮ በዓለም ላይ ለሚከሰቱ ሞቶች ቀዳሚ ምክንያት እየሆነ ነው። ችግሩ እንደ ኢትዮጵያ ላሉ በማደግ ላይ ያሉ ሀገራት ከጤና ቀውስም በላይ ምጣኔ ሀብታዊ ችግር ያስከትላል ተብሏል። እንደ ስኳር፣ ደም ግፊት፣ የኩላሊት መድከምና ካንሰር ያሉ ህመሞች ለህክምና ህክምና በሚጠይቁት ከፍተኛ ወጪ የሀገሩ መጣኔ ሀብት ያናጋሉም። ኢትዮጵያም ይህንን ያስቀራል የተባለውን ተላላፊ ላልሆኑ በሽታዎች የሚያጋልጡ እንዲሁም ጤናማነት የጎደላቸው ንጥረ ነገር የያዙ ምግቦችን የሚቆጣጠር ረቂቅ አዋጅ በጤና ሚኒስቴር እና በኢትዮጵያ ምግብ እና መድኃኒት ቁጥጥር ባለስልጣን እንዲሁም በሌሎች የዓለም አቀፍ ተቋማት ትብብር እያሰናዳች ነው። በዝግጅት ላይ ያለው ረቂቅ ችግሩን ለማስቀረት ምን ያህል ተጽዕኖ አለው ስንል ላይ የጠየቅናቸው በኢትዮጵያ በማህበረሰብ ጤና ላይ ከሚሰሩ የሲቪል ማህበረሰብ ድርጅቶች አንዱ የሆነው የኮረሃ ዳይሬክተር አቶ አበበ ከበደ ህጉን ለመተግበር በጋራ መስራት አለብን፣ የሁሉንም ትኩረት የሚፈልግ ጉዳይ ነው። ይህንን ስናደርግ ደግሞ በመረጃ ላይ የተደገፈ የማስተማር ስራ መስራት አለብን ብለዋል ከፍተኛ መጠን ያለው የጨውና የስኳር አጠቃቀም እንዲሁም ከመጠን በላይ ሲሆኑ የጤና ቀውስ የሚፈጥሩ በምግብ ውስጥ የሚጨመሩ ንጥረ ነገሮች ታዳጊ ሕጻናት ላይ ሳይቀር ችግራቸው እየታየ ነው። ለዚህም ምስክር ነኝ የሚሉት የኢትዮጵያ ኩላሊት ንቅለ ተከላ ማህበር አስተባባሪ የሆኑት አቶ ቢኒያም አበራ ናቸው። ኢትዮጵያ ችግሩን ተረድታ ጤናማ ያልሆኑ ምግቦችን ምርት የሚቆጣጠር ሕግ ማሰናዳቷ መልካም ቢሆንም ሙሉ ለሙሉ ተግባራዊ ማድረጉ ላይ ግን የሚፈጠሩ እክሎች ምን ሊሆኑ ይችላሉ ስንል በአዲስ አበባ ዩኒቨርሲቲ የምግብና ስነ ምግብ ማዕከል ተባባሪ ፕሮፌሰር የሆኑትን ዶክተር አሻግሬ ዘውዱን ጠይቀናል ህጉን ማውጣት ብቻ ሳይሆን ለዚህ ቁጥጥር የምናደርግበት አቅም ሊኖረን ይገባል የሚሉት ዶክተር አሻግሬ ከዚህ ቀደም የረጉ ቅባቶችን በምግብ ውስጥ ያላቸውን መጠን ለመቆጣጠር አንዱ ችግር የሆነብን የምርምር አቅም ነው ብለዋል በቤቶች ልማትና አስተዳደር ቢሮ የሚስተዋሉ ብልሹ አሰራሮችን ለማክሰም እየተሰራ መሆኑ ተገለጸም። የሌብነትና ብልሹ አሰራር ምንጮችን የለየና ማክሰሚያ ስሌቶችን የያዘ ጥናትና ትግበራ ላይ ውይይት ተደርጓል። በአዲስ አበባ ቤቶች ልማትና አስተዳደር ቢሮ የጽህፈት ቤት ኃላፊ ዘርፍ በስሩ ከሚገኙ ዳይሬክተሮች ጋር የሌብነትና ብልሹ አሰራር ምንጮችን በለየውና ማክሰሚያ ስልቶችን ባስቀመጠው የጥናት ሰነድ ላይ እንዲሁም የትግበራ ሂደቱ ያለበትን ሁኔታና የመጣውን ለውጥ በተመለከተ ውይይት አካሂደዋል። በትግበራ ሂደቱ የተለያዩ የሌብነት ብልሹ አሰራር ምንጮችን ለማክሰም በተሰራው ስራ ለውጥ እየታየ መሆኑን ተወስቷል። የሚታዩ የሌብነትና ብልሹ አሰራሮችን ለማክሰምም የጸረ ሙስና እርምጃዎችን ማጠናከር፣ ሁሉንም መረጃዎች ዲጂታላይዝ ማድረግ፣ አገልግሎቶቹን ምዘና፣ የቁጥጥርና ክትትል ስርዓትን ማጠናከር እንዲሁም ግልጽነት፣ ፍትሐዊነትና ተጠያቂነትን ማስፈን አስፈላጊ መሆኑ ተገልጿል። በቀጣይ ቀሪ የተለዩ የሌብነትና ብልሹ አሰራሮችን ለመቅረፍ በጥናቱ በተለየው መሰረት የስራ ክፍሎችና ሰራተኞች በሚመለከቷቸው ጉዳዮች ላይ ትኩረት ሊያደርጉ እንደሚገባም ውይይቱን የመሩት የቢሮ ጽህፈት ቤት ኃላፊ አቶ አብዲሳ አራርሶ ገልጸዋል። ከ16 ዓመት በታች የሆኑ ታዳጊዎች ማህበራዊ ሚዲያ እንዳይጠቀሙ ታገዱም። የአውስትራሊያ የማህበራዊ ሚዲያ እገዳ ከ16 ዓመት በታች በሆኑ ታዳጊዎች ላይ የቀጠለ ሲሆን ሬዲት እና የቀጥታ ስርጭት መድረክ ኪኪን ከሌሎች ከሰባት ታዋቂ ማህበራዊ ሚዲያዎች ጋር በማካተት መታገዳቸውን የሀገሪቱ የኦንላይን ደህንነት ኮሚሽነር ተናግረዋል። የማህበራዊ ሚዲያ እገዳው ከታሳሳስር ጀምሮ ተግባራዊ ይሆናል። ፌስቡክ፣ ኢንስታግራም፣ ስናፕቻት፣ ትሪድስ፣ ቲክቶክ፣ ኤክስ እና ዩቲዩብ አስቀድሞ መታገዳቸውን የኮሚኒኬሽን ጉዳዮች ሚኒስትር አኒካ ዊልስ አስታውቀዋል። ዊልስ በካምቤራ ውስጥ ለጋዜጠኞች እንደተናገሩት ባለፈው ወር ውስጥ ብዙ የማህበራዊ ሚዲያ መድረኮች ጋር ተገናኝተናል። ስለዚህ ይህንን ህግ ተግባራዊ ላለማድረግ ምንም ምክንያት እንደሌለ ተረድተናል ብለዋል። ልጆች የልጅነት ጊዜ እንዲኖራቸው እንፈልጋለን። እናም ወላጆችም የአእምሮ ሰላም እንዲኖራቸው እንፈልጋለን ብለዋል። ባለፈው ዓመት ዳር ወር ላይ አውስትራሊያ ከፍተኛ የሆነ የማህበራዊ ሚዲያ ደህንነት ህግን ካጸደቀች በኋላ የማህበራዊ ሚዲያ መድረኮች ለእገዳውን ለመዘጋጀት 12 ወራት ተሰጥቷቸዋል። የመጀመሪያዎቹ እገዳ በዋነኝነት በፌስቡክ፣ ኢንስታግራም፣ ስናፕቻት፣ ቲክቶክ፣ ኤክስ እና ዩቲዩብ ላይ ያተኮሩ ቢሆንም ዝርዝሩ ከጊዜ በኋላ እየጨመረ መምጣቱን ዌልስ ያነሳሉ። የሚታገዱ ማህበራዊ ሚዲያዎች ቁጥር ሊጨምር እንደሚችል ተናግረዋል። በመቶ 40 በላይ የአውስትራሊያና ዓለም አቀፍ ምሁራን የዕድሜ ገደብ በማህበራዊ ሚዲያ አጠቃቀም ላይ ሊጣል ይገባል ሲሉ ለጠቅላይ ሚኒስትር አንቶኒ አልባኔዝ ደብዳቤ ባለፈው ዓመት አስገብተዋል። ይኸው የካምቤራ መንግስት እርምጃ ማህበራዊ ሚዲያ በልጆች ላይ የሚያሳድሩትን ተጽዕኖ በሚጋሩ ሀገራት ዘንድ ተመሳሳዩን ውሳኔ ለማሳለፍ በቅርበት እየተመለከቱት ይገኛል።